ሰላም ጠነስትልን የተከበራችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን። አሚኮ ከከተማና መስረት ልማት ሚኒስቴር ጋር በመተባበር በየሳምንቱ የሚያዘጋጀው ከተሞቻችን የተሰኘው ፕሮግራም እኖ ጀምሯል። የዛሬው የከተሞቻችን ፕሮግራም ትኩረቱን የሚያደርገው በአዲስ አበባ ከተማ በሚገኙ የመንግስት የመስሪያ ቤቶች የአገልግሎት አሰጣጥ ምን ይመስላል የሚለውን ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ባለፉት ዓመታት የመንግስት አገልግሎት ሰጪ ተቋማት ዘመኑን የዋጀ ፍትሐዊና ቀልጣፋ አገልግሎት ባለመስጠታቸው ዜጎች ላልተፈለገ ውጭና እንግልት ሲዳረጉ ማየት ይስተዋል ነበር። አሁን ላይ ደግሞ ይህንን ችግር በዘላቂነት ለመፍታት በመንግስት በኩል ትኩረት ተሰጥቶ እየተሰራ ነው የሚገኘው። ተመልካቾቻችን አሁን የምንገኘው በአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ነው። በቢሮ ደረጃ የአገልግሎት አሰጣጥና የአውትሶርሲንግ ዘርፍ ኃላፊ ከሆኑት ከአቶ በቀለ ተመስገን ጋር ቆይታ እናደርጋለን። አብራችን ቆዩ። አመሰግናለሁ። አቶ በቀለ እንግዲህ በአዲስ አበባ ከተማ አስተዳደር የሚገኙ የመንግስት አገልግሎት ሰጪ ተቋማት በዲጂታል የታገዘ የአገልግሎት አሰጣጥ ስርዓት ዘርግተው ወደ ስራ የገቡበት ሂደት አለና እንዲው ምን ያህል አገልግሎቶች ወደ ሲስተሙ ወይም ደግሞ ወደ ተግባሩ ገብተዋል ማለት ይቻላል? የመልካም አስተዳደር ችግር፣ የሌብነት ችግር፣ ብልሹ አሰራር የምንላቸው ጉዳይ ሁሉ ጊዜ በየቀኑ ብናዘም ብንዘምር መድረክ ላይ ጠረጴዛ እየደበደምን ብንፎክር እቆርጣለሁ፣ እፈልጣለሁ ብንል ልስተካከሉ የሚችሉ ጉዳዮች አይደሉም። እነዚህ ማስተካከል የምንችለው አንድ አሰራር ስርዓትን ግልጽ በማድረግ ነው። ሁለተኛ ወደ አውቶሜሽን ቴክኖሎጂን በመጠቀም የተገልጋይና የአገልጋይ ንክክን በመቀነሱ ነው ማለት ነው። ሎቢ የሚደረጉ ጉዳዮች የሚሰረዙ፣ የሚደለዙ ጉዳዮችን ማስቀረት መቻል አለብን። አገልግሎት ደግሞ ሁሉ ጊዜ ሰው እኔ ጋ የሚመጣው የእኔን ፊት ለማየት ሱስ ያለው አይመስለኝም። አገልግሎት ፈለጋ ነው መጣውና በየትኛውም ዓለም ኮሪደር ላይ ሆኖ አገልግሎቱን በኦንላይን ማግኘት የሚችልበትን ምቹ ሁኔታ መፍጠር አለብን። ሰውየውን አወቅን አላወቅን አፕላይ ያደርጋን ኦንላይን፣ እኛም ኦንላይን ተቀብለን ለሱም ጭምር ምላሽ ጉዳይ እዚህ ደርሷል እያል እየተከታተል ሰውየው ባለበት አገልግሎት መስጠት መቻል አለ። ሆረቨር እሱ አሜሪካ ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ ዱባይ ሊሆን ይችላል። ሰው ከዛ ኮስት አድርጎ እዚህ ካልመጣ አገልግሎት አታገኝም ብለን አንደኛ ጊዜውን እየበላን፣ ሁለተኛ ከፍተኛ የሆነ ወጪ እያስወጣን እዚህ እያመላለስን አገልግሎት መስጠት ይሄን በጣም ማቆም መቻል አለብን። ዓለም ወደ ዲጂታል ኢኮኖሚ እየገባ ነው ያለው ተቋሚ ተቋሙን መገንባት የምንችለው አሰራር ስርዓት ኢንስቶል ማድረግ የምንችለው ይሄን ስናደርግ ነው። አለዛ በቀለይ በሚኖርበት ጥሩ፣ በቀለይ በማይኖርበት መጥፎ የሚባልበት ሁኔታ መኖር የለበትም። ዘላቂ ሰስቴን የሚያደርግ ዜጎችን በፍትሃዊ ሊያገለግል የሚችል ነፃና ገለልተኛ የሆነ ተቋሚ መፍጠር የምንችለው እነዚህን ስራዎች ስንሰራ ነው ብለን ነው የገባንበት። ከዚህ አንፃር ቴክኖሎጂ ላይ በጣም በጣም ዘርፍ ብዙ ስራዎች ሰርተናል። ወደ 85 ዋና ዋና አገልግሎቶች ወደ ቴክኖሎጂ ገብቷል። አሁን ወደ 262 የሚሆኑ ንዑስ ተግባራት ጭምር ወደ ቴክኖሎጂ ገብቷል። ከ300 በላይ የሚሆኑ አገልግሎቶችን በቴክኖሎጂ አስደግፈን መስጠት ጀምረናል ማለት ነው። የአማራ ሚዲያ ኮርፖሬሽን በአዲስ አበባ ከተማ የተለያዩ የመንግስት መስሪያ ቤቶች ተገኝቶ የአገልግሎት አሰጣጡ ምን ይመስላል የሚለውን ምልከታ አድርጓል። በዲጂታል ቴክኖሎጂ ታግዘው ፍትሃዊ፣ ቀልጣፋ፣ ትክክለኛና ጥራት ያለው አገልግሎት ከሚሰጡ ተቋማት መካከል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተገኝቶ የአገልግሎት አሰጣጡ ምን ይመስላል የሚለውን የአገልግሎቱ ተጠቃሚ የሆኑ ግለሰቦችን አግኝተን አነጋግረናል። አብራችን ቆዩ። ሀና መኳንን ትባላለው። የመጣሁት የካ ክፍለ ከተማ ነው ማህተብ ለማስመጣት የካ ክፍለ ከተማም ሲሄድ ብሄድኩበት ለምሳሌ አሁን ውልና ማስረጃ ነበርኩ። ሰሞኑን ውጭ ጉዳይ ነበርኩኝ። እንደዚህ ማህተብ ፈልጌ ማለት ነው እዚህ ስመጣ ደግሞ እንዲህ ተስተናግጄ፣ በጊዜ ተስተናግጄ ወደ ቤቴ ልሄድ። አሁን ለምሳሌ አሁን ውልና ማስረጃ ሲሄድ በቴሌብር የከፈልኩት አሁንም እንደገና እዚህ ያለኝን እንትን የምከፍለው በቴሌብር ነው። በቃ ቀላሉ ዘዴ ማለት ነው። ወደ ባንክ መሄድ የለም። እኔ የለም እዚሁ ነው፣ ሁሉን ነገር ጊዜያችን በጣም ይቆጠባል። በቃ አሁን እንግልት የለም ማለት ነው። አሁን የጄዛ ባንክ ልሰለፍ እንደዚህ ላድርግ የለም። እዚሁ ባለው በሞባይል ሁሉንም ነገር ጨርሰን ወደ ቤታችን ተስተናግደን እንሄዳለን። ወደ የስራችን ወደየ ጉዳያችን እንሄዳለን። እንደዚህ ጉዳያችን ቶሎ ከተፈጸመ ማለት ነው። የጋብቻ ሰርተፍኬት ቀን ለማስተካከል የመጣ ነው። እድሜ ማስተካከያ ከፍርድ ቤት በውሳኔ አምጡ ተብለን እሱን አስተካክልም እንደመጣን ከኛ የሚጠበቀውን ማስተካከል ያለብን ከሚመለከተው አካል አስተካክላችሁን ተባለ። አሁን መተን እየተገለግልን ያለው በአግባቡ እየተገለገል ነው ያለ ነው ማለት ነው። የአፈጣጠም ችግር የለም። ከበፊቱ በተሻለ መልኩ ነው ያለው ማለት ነው። በፊት አሁን እንደ ቀበሌ ወይም ደግሞ የነዋሪት አገልግሎት መስጫ አካል ሲባል የሚታወስ ነገር አለ። የጊዜ ጉዳይ ያለ ሲስተም የለም የሚባል ነገር ነበር። እንዲያን ነገሮች አሁን እዚህ በመጣ ሰዓት እንዲያን ነገሮችን ማስተዋገል በአሁን ሰዓት ያየን ያለው ነገር ይሄ አይደለም። እዚ ለአገልግሎት የመጣውት የልጆች የኔል ደሰርቲፊኬት ቬሪፊኬሽን ለማሰጠት የጀርባ ማተም የመጣውት በራሳችን ራሳችን አፕላይ አድርገን ግልጋሎቱን የምናገኝበት መካኒዝሞች መምጣታቸው ዲጂታል ሰርቪስ መሆኑ ነገሮቻችንን በጣም ያቀልልናል። ምክንያቱም ካለንበት ብዙ የስራ ፈጻጻማን ጻድ ለእያንዳንዱ ነገር ወደ ኦፊስ መሄድ ላይ ጠበቅብን ይችላልና፣ ያ በጣም መዘመኑ መልካም ነው። እጅግ በጣም ቀልጣፋ በሆነ ሰርቪስ የተስተናገድ ነው። የአገልግሎት አሰጣጡ ከውጭ ጀምሮ እጅግ በጣም መልካም የሆነ የከስተመር ሰርቪስ አፕሮች ያለው ነው። በቃ ከስተመር ከፍትፍቱ ፊቱ ይባላል አይደል? ሰርቪሱን በኋላ ነው የምታገኘው። ስለዚህ መጀመሪያ ላይ ደስ እያለ ነው ከግቢ ስትገባ፣ ከግቢም ስትገባ፣ ውስጥም ስትገባ፣ ስትስተናገድ፣ ኢንፎርሜሽን ስትጠይቅ፣ ኢንፎርሜሽኑ ፎርዋርድ ሲደረግል፣ ወዴት እንደምትሄድ ሲነገር በአግባቡ ደረሰኝን ተቀብለ፣ ቁጭ ብለ ጠብቀ፣ በስርዓቱ ተጠርተ ቦታው ላይ ያም ሰርቪሱን የሚሰጥ አካል ደግሞ ዌልካሚንግ ሆኖ ተስተናገደ፣ በጣም ደስ ይላል። አገልግሎት ሰጪ ተቋማት በዲጂታል የታገዘ የአሰራር ስርዓት ዘርግተው ወደ ስራ መግባታቸው ያስገኘው ጠቀሜታ፣ የተገኘው ውጤትና የተመዘገበው ስኬት እንዲሁም ምን ያህል ነው ማለት ይቻላል? ጥቅሙ በጣም ዘርፈ ብዙ ነው ብለን ነው የምናስበው። አሁን አንድም ወረቀት አታገኙም ስትሄዱ፣ ፔፐር ፍርማ ጭምር ማለት ነው። መጀመሪያ ሲመጣ እስካን ተደርገው ይገባል። አንዳንዱ ደግሞ ኦንላይን አፕላይ ያደርጋል ነገር ኦንላይን ነው የምመራው ማለት ነው ሶ ባለ ጉዳዩም ከሃ ስኬፔ የራሱ ጉዳይም የት እንደደረሰ መከታተል የሚችልበት አሰራር ስርዓቶችን ኦልሬዲ ተፈጥሯል ማለት ሲቪል ምዝገባን ብትሄዱ ከማዕከል እስከ ወረዳ ድረስ ኢንትግሬት አድርጓል እያንዳንዱ ወረዳም ይሁን ክፍለ ከተማ ላይ ያለውን የአገልግሎት አሰጣጡን ሁኔታ በስክሪን ቁጭ ብሎ ማዕከል ላይ መቆጣጠር ይችላል። ማን ጋር ችግር እንዳለ፣ ማን እንዴት እያስተናገደ እንደሆነ ወዳው ደግሞ ችግሩን አይቶ ቀጥታ ወይ ይደወላል ወይ ቲም ተቋቁሞ ችግሩን ለመፍታት ወደታች የምንወረድበት ምቹ ሁኔታዎችን ተዘርግቷል። ለምሳሌ አሁን በየቀኑ የሞት ምዝገባ፣ የልደት ምዝገባ፣ የጋብቻ ምዝገባ የምንለው በእያንዳንዱ ወረዳ የሚመዘገበውን ስክሪን አለ ማዕከል ላይ ኦንላይን እየጨመረ ይሄዳል። አንድ ስትመዘገብ እዚህ ይገባል ማለት ነው። ስለዚህ አንተ ሪፖርት ስንት ነው ዛሬ ስንት ነው ብለ መጠየቅ አይጠበቅብም። አንተ ጋር ስላለ እያንዳንዱን እየጨመረ እየጨመረ በእያንዳንዱ ዘርፍ ለይቶ የሚያስገባበት ምቹ ሁኔታ የተፈጠረበት ሁኔታ ነው ያለው አገልጋይና ተገልጋይ ንክኪን ስለሚቀንስ የብልሹ አሰራሮችን ይቀንሳል ብለን ነው እያየን ያለ ነው። ሁለተኛ፣ ወጪም ጭምር ይቀንሳል። ለነዚህ ለወረቀት ለቢሮክራሲው፣ ኢቭን ተገልጋዩም ጭምር እዛ ለመመላለስ አንድ ወር ሁለት ሳምንት ለመመላለስ እሱም ወጪ ነው ራሱ ኮስት እኮ ያደርገዋል። ትራንስፖርት ተጠቅሞ ነው አንዳንዱ፣ ከውጭ ድረስም መጥቶ ነው አገልግሎቱን የሚያደርገውና ወጪንም ጭምር ቀንሷል። በሶስተኛ ደረጃ አልሬዲ ቀልጣፋ አገልግሎትም ለመስጠት ያስቻሌ ነው ብለን ነው የምናስበውና ሌብነት፣ የመልካም አስተዳደር ችግሮችንም ጭምር ለመቀነስ በጣም ጉሉ ያስተዋጽኦ እንደሚጫወት እናውቃለን። ፕላስ ደግሞ ኦልሬዲ እነዚህ ሲስቴም በመዘርጋታቸው ተገልጋዩም አገልጋዩም ጋር የቴክኖሎጂ አጠቃቀም ስርዓታችን እኮ እያደገ ነው የሚመጣው ማለት ነው። እና የለመደ ይመጣል ሰው። በነዚህ በነዚህ ዘርፍ ጥሩ ውጤቶች እየታዩ ያሉበት እኔ በእውነት ለመናገር እዛም የካ ክፍለ ከተማም ሲሄድ በሄድኩበት፣ ለምሳሌ አሁን ውልና ማስረጃ ነበርኩ ሰሞኑን እንትን ነበርኩኝ እንዲህ ተውል ላይ ማስፈጸም ማለት ነው። ሰርተን እንድንጠቀም ያደረጉን አርኪቭ እንደ ነዋሪነት ፓስፖርቱ የሚመታ አቃሚ ይሁን ጋብቻም ሰርተፊኬት ሲሆን እዚህ መቶ ቢሞክሩትና እድሉን ቢያዩት እዚህ ጋ ነው እዛ ጋ ነው ማለት አይጠበቅብኝም። ጀስት በቃ ገባው አቅጣጫው ተጠቆመኝ። ሪሲቴነስ ቁጫል ኢንፎርሜሽን እንትኑ በኮምፒውተር ያው ይጠራሃል፣ ያኔ ሄደህ ትስተናገዳለህ ማለት ነው። ተራህን ጠብቀህ ስለምትሄድ ምንም የሚያስጨንቅህ የሚያጉላላህም ነገር ለዛ ይሆናል ሊቀላለው ብዬ በፊት ላይ ብዙ መንገዶች ትጓዛለህ አንድ ቦታ ለመድረስ በጣም አቅልሎታል። በዚሁ እንቀጥል። በጣም ደስተኞች ነን እና አመሰግናለን። መልካም ዘመኑን የዋጀ ቀልጣፋና ፍትሐዊ አገልግሎት ለዜጎች ተደራሽ ለማድረግ ከመንግስት አገልግሎት ሰጪ ተቋማት ባሻገር እንዲሁም በግሉ ዘርፍ አገልግሎት መስጠት የሚቻልበት የአሰራር ስርዓት ተዘርግቶ ወደ ስራ የተገባበት ሂደት አለ ማለት ይቻላል። በግሉ ዘርፍ ሌሎች መስራት የሚችሉትን አገልግሎቶችን አውትሶርስ አድርገን አሳልፈን፣ በውል ተሳስረን አሳልፈን መስጠት አለብን ብለን አገልግሎቶቹን ለየን። ከለየን በኋላ መስፈርት አስቀመጠን መውጣት የሚችሉ አንደኛ ስትራቴጂክ ኢሹ ያልሆኑ ጉዳዮች ሁለተኛ፣ የመንግስትን ደህንነት የሀገር ሕልውና አሳልፎ መስጠት የማይችሉ አገልግሎቶች ከመንግስትን በርደን ሊቀንሱ የሚችሉ ቢኮዝ መንግስት ነው፣ መንግስት ትልልቅ አገሪን ትራንስፎርም ሊያደርጉ የሚችሉ ስትራቴጂክ ኢሹ፣ ፖሊሲ ኢሹ የሆኑ የዜጎችን ፍታ ተጠቃሚ ሊያረጋግጡ የሚችሉ ጉዳዮች ላይ እንዲያተኩር፣ ሌሎች ደግሞ ሌሎች አካላቶች መስራት የሚችሉ ጉዳዮችን እሱንም የለየንበት ሁኔታ ነው ያለውና አንደኛ ለዜጎችም የስራ እድል ይፈጥራል ሁለተኛ አዳዲስ እሳቤዎች አዳዲስ ቴክኖሎጂዎችንም ጥራት ያለ አገልግሎቶችንም ሊያመጣ ይችላል ከፍ ባሉ ባለሙያ ከፍ ያሉ ባለሀብቶች ከፍ ያሉ ኤጀንሲዎች ማህበራትም ቢሆኑ የተሻለ ሰርቪስ ደሊቨሪ ሊያደርግ ይችላል በሶስተኛ ደረጃ ወጪንም ሊቀንስ ስለሚችል ጥራት ያለውን አገልግሎትም ለማግኘት ስለሚያስችል ወጪንም የሚቀንሱበት ሁኔታ ስላለ ይህንን ጀምረናል። እስካሁን ድረስ ከሪፎርም በፊትምና ከሪፎርም በኋላ አንድ ላይ ተደምሮ ወደ ሀምሳ አንድ አገልግሎቶች አውትሶርስ ተደርጎ በግሉ ዘርፍ እየተከወኑ እየተሰሩ ያሉበት ሁኔታ ነው ያለው። ይሄ ቀላል አይደለም። ይህንን እናስቀጥላለን ማለት ነው እና ምናልባት ለሀገርም ጭምር ቤንች ማርክ ይሆናል ተብሎ በድፍረትም ጭምር የተገባበት ነው። ደንብ አለው፣ ደንብ ይጸርቆለታል። በዚህ አንድ ዲፓርትሜንትም የተቋቋመለት ሁኔታ ነው ያለውና እንግዲህ አገልግሎት አሰጣጥ ሁሉ ለማሳለጥ እና ዘላቂ ቀጣይነት ያለው የማይቀለበስ ወደፊት የሚሄድ ያየነውን ራእይ ሊያሳልጥ ሊያሳካ የሚችል አሰራር ስርዓቶችና ተቋም ለመገንባት ብለን እየደከም እየለፋን ያለንበት ሁኔታ ነው ያለው ማለት ነው። አቶ ደሳለኝ ገመቹ በከተማና መሰረተ ልማት ሚኒስቴር የከተማ አመራር ፋይናንስና አገልግሎት መሪ ስራ አስፈጻሚ ናቸው። አዲስ አበባን ጨምሮ በአገሪቱ ባሉ ሰላሳ አራት ከተሞች ተቋማት ዘመኑን የዋጀና በዲጂታል የታገዘ የአገልግሎት አሰጣት ስርዓት በመዘርጋት ቀልጣፋና ፍትሃዊ አገልግሎትን ለዜጎች ተደራሽ እያደረጉ መሆኑን አንስተዋል። ብዙ ስራዎች እየተሰሩ ነው። በተለይም ከ2015 ጀምሮ በተለያዩ ከተሞች ስልጠና በመስጠት ከተሞችን ድጋፍ በማድረግ በተለይም በአራት ከተሞች ድጋፍ የተደረገበት በባጀትም በኮምፒውተርም የተለያዩ ኮምፒውተሮች፣ ስካነሮች፣ ፕሪንተሮችን ድጋፍ በማድረግ ሶፍትዌርን በመግዛትና ካለሙት የግል ድርጅቶች ሶፍትዌርን በመግዛት ሶፍትዌሩን ኢንስታል በማድረግና የተለያዩ ስራዎች የተሰሩበት በአሁኑ ጊዜ ወደ 34 ከተሞች አገልግሎትን ቀልጣፋ ውጤታማ ለማድረግ ወደ ማዘመን የገቡ የገቡ ናቸው። ወደ ዲጂታል አገልግሎት በአሁኑ ሰዓት የገቡ አዲስ አበባ፣ አዳማ፣ ቡታጅራ፣ ሆሳና፣ ወልቅጤ ኦልሞስት ክላውልም ላይ የጫኑ ወደዛ መግባት ሳይሆን 14 ኦልሬዲ ክላውል ላይ ጥኗል፣ ከቴሌ ጋር ተነጋግሮ ማለት ነው አንዳንድ የሚቀሩ ከኤስኤምኤስ ጋር ካልሆነ በስተቀር አሁን በሲስተም መጠቀም ሁሉም ከተሞች 34ቱ በሲስተም እየተጠቀሙ ነው ማለት ነው። ምንም ከወረቀት ንክኪ ሳይሆን እያንዳንዱ መልእክት ለኃላፊውም ለተለያየ የሚደርሶ በሲስተም እነዚህ በኦንላይን የጀመሩ አዲስ አበባ የሚሆን አዳማ፣ ቡታጅራ እነ ወሳና አሁን ኦልሬዲ ድሬዳዋ ጭምር ኦንላይን ጀምሯል። አዋሳም ደስም አሁን ኦንላይን ሰርቪስ መስጠት ጀምሯል። ቅድም እንዳነሳሁል አንዳንድ ነገሮች የቀሩ እነዚህ የህዝብ ግንዛቤ በማስጨበጥ ይሄ እንዴት ጥያቄውን እንዴት በኦንላይን ይጠይቃል እንዴት እዛም ሚሰጅ ይመጣለታል እንዴት ከእሱ የሚፈለጉ ወደ ቢሮ ሳይመጣ እንትን ይደረጋል የሚለውን ነገር ስራ ከሚጠይቅ ውጭ እነዚህ 34ቱ ከተሞች ይሄንን አገልግሎት መስጠት ጀምሯል። በቀጣይ በሀገሪቱ ባሉ 2500 ከተሞች ከወረቀት ንክኪ ነጻ የሆነና በዲጂታል የታገዘ አገልግሎት እንዲሰጡ ታቅዶ ወደ ስራ መገባቱንም አንስተዋል በቀጣይ ሁሉም ከተማ በተለይም እነዚህ ወደ 2500 ከተሞች አለን እነዚህ ወደ 2500 ከተሞች ወደዚህ እንዲገቡ ነው እንደ ከተማ ልማትና ሚኒስቴር ተይዞ እየተሰራ ያለው ስለዚህ እነዚህን ከክልል አመራሮች ጋር ከከንቲባዎች ጋር በየጊዜው ወደዛ እንዲገቡ ግፊት እየተደረገ ነው። ከዚህም ተነስቶ አሁን ብዙ ከተሞች ወደዚህ ለመምጣት በሂደት ላይ ናቸው። ከተማና ልማት ሚኒስቴርም ይህንን እንዲያደርጉ አሁን በተለያየ መልኩ ሶፍትዌሮች ያላቸው ድርጅቶች ለነዛ እንዲያቀርቡላቸው የተለያየ በባጀትም በተለያየ እቅዶችም ያኛውን እያዘጋጀ ይገኛል። በቀጣይ አመት ያ ሶፍትዌር ከተሳካልን እነዚህ ሶፍትዌር ከተማ ልማት ካዘጋጀ እነዛ ደግሞ ለዛ የሚያስፈልጉ በተለይ ቢሮን በማዘጋጀት እነዚህ ለዛ አገልግሎትን ለማዘመን ስካነሮችን፣ ኮምፒውተሮችን ሙያተኛ ራሱ በማብቃት በተለይ ከቴክኖሎጂ ጋር ብዙውን ጊዜ አንድ ችግር የገጠመን አንዱ ሙያተኛው ራሱ በዛ ስኪልድ መስራት ላይ አንድ ችግር ነው። በሌላ በኩል ደግሞ የነበረበት የብልሹ አሰራርነት ሌላ አመለካከት ነው፣ ሌላ ችግር ስለሆነ እነዚህን በማብቃትና በማደራጀት ከፍተኛ ስራ እየተሰራ ነው። በአሁኑ ሰዓት የቴክኖሎጂው ግንዛቤ ለሌላቸው ተገልጋዮች የግንዛቤ ማስጨበጫ ስልጠና ከመስጠት በተጨማሪ አገልግሎቱን ማግኘት የሚችሉበት የአሰራር ስርዓት ተዘርግቶ ወደ ስራ ተገብቷል። አሁን በግንዛቤ ማስጨበጥ በህንበት ርቀት አሁን ያልተማረ ብቻ ሳይሆን ወይም ደግሞ ስማርትፎን ያለው ብቻ ሳይሆን ስማርትፎን ይዞ ራሱ በእሱ የማይጠቀም ብዙ ሰዎች እንዳሉ ነው ያየ ነው። ስለዚህ የግንዛቤ ስራ አስፈላጊ እንደሆነና እሱም በትክክል ማስጨበጥ እንደሚያስፈልግ እነዚህ ትምህርት የሌላቸውና ብዙም የዛ ግንዛቤ የሌላቸው ግን ተገልጋይ ቅበላ ተብሎ እዛ ኦንላይን እንትን ፍሮንት ላይን ላይ የተቀመጡ አሉ። እዛ የተዘጋጀ ማለት ባለሙያዎች ተቀምጧል ይሄንን የሚሰሩ ማለት ነው። ሲመጡ ከነሱ አንስቶ ማመልከቻቸውን ያስገባሉ እነሱ የሚፈልጉትን ነገሮች እነሱ ወደት መልእክታቸው እንደሚሄድ የት እንደሚከታተሉ ይሄንን የሚረዱ የተዘጋጁ ኃይሎች አሉ። ምክንያቱም የተገልጋይ ቅበላ ተብሎ ይሄ ለዚህ ተመድቦ ይሄንን የሚሰሩ ይሄንን የሚረዱ ይሄንን የሚደግፉ ይሄንን የሚያግዙ ሰዎች ለዚህ ደግሞ የዛ ሲስተምና የዛ መሬት ማናጅመንት አገልግሎት ውስጥ ያለውን በዛ ልክ ስኪልድ ያላቸው በዛ ልክ ደግሞ ስኪልድ እንዲኖራቸው በተለያየ ስልጠናዎች ተደግፎ ለዛ ተደራሽ ማድረግ የሚችሉ ሰዎች በሁሉም አሁን በጀመርንባቸው ቦታዎች እንዲዘጋጁ ተደርጓል። ስለዚህ አሁን ይሄ በሞባይላቸው ሁሉንም አገልግሎት ሲያገኝ፣ ያልተማረው ደግሞ በነዛ እየተደገፈ አገልግሎቱን ያገኛል። ስለዚህ ያልተማረውም አገልግሎት ያጣል ማለት ነው፣ ግንዛቤ የሌለውም አገልግሎት ያጣል ማለት ነው። አይደለም፣ ሁሉም ሌላው ጊዜውን ለመቆጠብ የሚፈልገው ቤቱ ቁጭ ብሎ በዛኛው አገልግሎት ያገኛል። ይህንን ደግሞ ያልቻለ ደግሞ ወደ መስሪያ ቤቱ መጥቶ እነዚህ በተገልጋይ ይቀበላ ደግሞ አገልግሎቱን እንዲያገኝ እየተደረገ ነው። የተከበራችሁ ተመልካቾቻችን፣ የዛሬው ሳምንታዊ የከተሞቻችን ፕሮግራም የተመለከታችሁትን ይመስል ነበር። በቀጣይ ሳምንት በሌላ አርእስተ ጉዳይ እስከምንገናኝ መልካም ሳምንት።